እንግዲህ ዳኒ ቤት ተቀጥሮ አሉ፣ ሜሪ ዳኒ ቤት ቀጥራለች። ዳኒና ጽጌ ማነጋገር አለባቸው። ተነጋግረው ነገሮቹን እንዲፈቱ ሜሪ ዳኒ ቤት ጠርታለች ማለት ነው። ጽጌ ዳኒ ቤት እየሄደች ትገኛለች። ታደ ዛሬ ዳኒና ጽጌ ተገናኝተው ተነጋግረው ነገራቸውን ፈትተው በሰላም ይቀጥላሉ። እንዴት እናም ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ሰላም ሰላም፣ እንዴት ናችሁ? ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ እስቴቶቻችሁን በኮመንት ላይ አስቀምጡልኝ ማለት ነው። የዳኒም የጽጌም ወዳጆች ሁላችሁም ሀሳብ አስተያየቶቻችሁን አስቀምጡ። ታደዛ ዳኒና ጽጌ ዛሬ ተገናኝተው ምንድን ነው የሚያወሩት? ምንድን ነው የሚወያዩት? የምለውን ነገር አብረን የምንመለከት ይሆናል ማለት ነው። በቪዲዮ እንደምትመለከቱት ዳኒና ጽጌ ሊያወሩ ሊነጋገሩ ያላቸውን ችግር ሊፈቱ መጥተዋል ማለት ነው። ጽጌየም ደግሞ እሱ ባለትዳር ነው። አዎ እኔም ጥፋተኛ ነኝ፣ እሱም ጥፋተኛ ነው። ለዛም ደግሞ ይቅርታ አድርጌ ልሃለው ይቅር እንባባል እና አንተ ህይወትህን ኑር እኔም ህይወቴን ኑር አለው ባለሁበት ብላ ጽጌም ሀሳቧን ሼር አድርጋለች ማለት ነው። እንግዲህ ቤቲም ደግሞ አስቢ እስቲ ቀድማችሁ ስለ ራሳችሁ አውሩ። እናም ስለ ራሳችሁ ተነጋግራችሁ ፍቱ ብላ እያወረች እየመከረች ትገኛለች። ሜሪም ቢሆን እንደዛው ትላለች ማለት ነው። ስለዚህ እኔ ከዚህ በኋላ ከሱ ጋር የሚቀጥለውም ማውራውም ነገር ምንም ነገር የለኝም። ይሄ ከሆነ ነገራችሁ በቃ እኔ ሊውጣላችሁ ብላ ፅጌም ደግሞ ያው ኦቨር ሆነ ትገኛለች ማለት ነው። ዳኒ ራሱን ስቶ ይወድቃል። ታደምን ሊፈጠር ይችላል። በዚህ መሀል ደግሞ ኤፌሶንም መጥታለች ማለት ነው። እናም በጣም ያሳዝናል ማለት ነው። ውድ ተመልካቾቼ እንግዲህ ቪዲዮን አብረን እንመልከት። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እስቲ ቪዲዮውን አብረን እንመልከት።

ነገር ላይ እንገባል ይባላል እና ዛናዊ የምታረጊያቸው ነገሮች ጥሩ ናቸው። እና ጀስት ኔ ለመድነው ባለፈው ልል የነበረው የተለያየ ነገር ላይ አሁን በተፈጠሩት ነገሮች ላይ እኔ ጠፋተኛ የተገኘሁት እና ጥፋተኛ ቢሆንም ባልሆንም አልፈለግም። ወደ ሌላ ቦታ እንድትሄድ አልፈልግም። እኔ ራሴ ሌላ ቦታ ራሱን የሆነ ማንም ሰው ምንም ነገር ነገሩን ታስቡት። ያልገባኝ ነገር እኮ እናንተ እንግዲህ ውድ ተመልካቾች ጽጌ ከኔ ከአይኔ እንድትርቅልኝ አልፈልግም፣ ከጎኔ እንድትርቅልኝ አልፈልግም። ከጽጌ ጋር አብሬ መሆን ነው የምፈልገው፣ በአይኔ በጠገቤ እንድትኖር ነው የምፈልገው፣ በትንፋሽ ልክ እንድትኖር ነው የምፈልገው ይላል ዳኒ። ግን ታዲያ ከኤፌሶን ጋር ያለ ጉዳይ ምንድን ነው? ጽጌ አንተ ባለትዳር ነህ፣ እኔን እንዳትጠገኝ እያለችህ ነው። እንግዲህ ዛሬ ጽጌ እንደ ጓደኝነት መቀጠል ካለብን እንደ ጓደኝነት መንገድ ላይ ሀይ ሀይ እንባባላለን እንጂ ከዛ ውጪ ሌላ አንተንና እኔን የሚያገናኘን ነገር የለም፣ በማለት ጽጌም ደግሞ አስጠንቅቃ እያወረችና እየተናገረች ትገኛለች ማለት ነው። ውድ ተመልካቾቼ፣ በዛ ላይ ዳኒ እኔ እንኳን ጥፋተኛ ቢሆንም እንኳን ቢሆንም ባልሆንም እንኳን ጽጌ ሌላ ቦታ እንድትድ አልፈልግም በማለት ተናግሯል ማለት ነው። ጽጌም ደግሞ ነገሮቹ ተፈጥሯል። እንግዲህ እኔም አንተም ጥፋተኛም ሆነን ይቅር ተባብለናል። ስለዚህ እኔና አንተ ያው አንተ ባለትዳር ና ልታገባ ነው ብለህ ታወራለች። ሜሪም ደግሞ ይሄ የጋብቻ ነገር እሱ ችግር ውስጥ ገብተዋል። እንግዲህ አንቺ ያልተረዳሽም እሱ ትልቅ ችግር ውስጥ ገብተዋል። እንግዲህ ያው አዎ ቀለበት አስሯል። እንግዲህ ኤፌሶንም አርግዛለች ደግሞም የቬሎ ምርጫም አድርጓሉ፣ ሱፍም መርጧሉ። ግን ይሁንም እንጂ እስከ ዛሬ ድረስ አንቺን እንደሚወድሽ እና እንደሚያፈቅርሽ ነው እኛ ምናውቀው፣ በማለት ሜሪም ቤቲም ታወራለች። ቤቲ ደግሞ ስለዚህ ነገር ስለ ኤፌሶን ሌላ ጊዜ መፍትሄ እንፈልጋለን፣ ስለ ኤፌሶን ሌላ ቦታ ላይ እናወራለን። አሁን ግን ማውራት ያለብን ስለናንተ እናንተ ነው፣ ስለ ሁለታችሁም ነገር ነው ማውራት ያለብን። ሰላም ማድረግ አለብን። ሁለታችሁም ሰላም እንድትሆኑ እንፈልጋለን። ሁለታችሁ ትፈላለጋላችሁ ትዋደዳላችሁ፣ ትፈቃቀራላችሁ፣ ግን እንደ ተራራቃችሁ አታስመስሉ፣ በማለት ሜሪና ቤቲ ጠንከር አድርጎ እያወራዋትና እያወያዩቸው ይገኛል ማለት ነው። ታዲያ የዳኒ ምላሽ ምን ሊሆን ይችላል? እዚህ መሀል ላይ ዳኒ ምንድን ነው ሊመልስ የሚችለው? ከጽጌ ጋ ነው እኔ መሆን የምፈልገው ካለ ከኤፌሶን ጋር ያለ ነገር ለምንድን ነው እንዲያበቃ እድል የማይሰጠው? ውድ ተመልካቾቼ እናንተስ ምን ትላላችሁ? እስቲ ሀሳብ አስቴቶቻችሁን በኮመንት ላይ ላይ አስቀምጡ። ላይክ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወደ ቪዲዮ ለዚህ ከሆነ የመጣሁት ነገሮችን ሰላም ለማድረግ ነው። እሱን ነው ሰላም ለማድረግ ከሆነ በሬና በሱ መሀል ምንም አይነት ነገር አልተፈጠረም። ይቅርታ መጠየቅ ፈልጎ ከሆነ ይሄ አሁን እኔ አንደርሰን ርሰን ለማድረግ እየሞከርኩ ነው። ልታችሁ ፍቅር ውስጥ ያላችሁ ሰዎች ናችሁ፣ ምናምን ገብቶሻል አይደለ? ይሄ ስሜት ከምን ከምን እንደሚመጣ ግልጽ ነው። ነገር ግን ነገር ግን በውጭኛ ሰው በእኛ ሆኔ ስትመለከችው ከደህና ከመሆን ጀምሮ ደህና አይደለሽም፣ ደህና አይደለም። ገባሽ? ሰላማትሻል፣ ሰላማቱ ገብቶሻል

ቱንቹ ሰው ሌላ ሚስት ሌላ ልጅ ናም ሲባል ያም አለ አደለም፣ ውስጡ ሆነሽ እንዴት ለማሰብ ራሱ ይከብዳል። ስለዚህ እሷ ያለችው ነገር እንግዲህ ውድ ተመልካቾቼ ኤፌሶን መታለች። ምን እያረግሽ ነው ብላ በመጫጫው ትገኛለች። ጽጌ ምን እያረግሽ ነው አልገባኝ፣ ምን እያደረጋችሁ ነው ም ምን እያደረጋችሁ ነው ያላችሁት ብላ እንግዲህ ኤፌሶን እየጮኸች ትገኛለች ማለት ነው። እንግዲህ ጽጌ ምን ትሰራለች፣ ምን እያደረገችን ነው ብላ ስትነሳ፣ ሜሪ ተነሰችና አንቺ ተረጋግተሽ አውሬ ምንድን ነው የምትፈልጊ ብላ ሜሪ ተረጋግተሽ አውሬ ብላ ብታወራ፣ ጽጌ ደግሞ ባለትዳር ነው፣ እሱ ባለትዳር ወንድ ነው። እኔ ምንም ለረግ አይደለም እሱ ባለ ትዳር ነው በእኔና በሱ መሀል ምንም ነገር እንዲኖር አልፈልግም በማለት ጽጌም ክርር አድርጋ ባለ ትዳር መሆኑን እየነገረችውና እያስጠነቀቀችው ትገኛለች ማለት ነው ግን ያም ይሁን ይህ በዳኒ ላይ ምንድን ነው የተፈጠረው? ዳኒ ምን አይነት ችግር ውስጥ ነው የገባው? ይሄንን ነገር ማወቅ አለብን፣ ችግሩን መፍታት አለብን፣ ሶርሱን መፍታት አለብን ብላ እንግዲህ ሜሪና ቤቲ እያወሩ ይገኛል ማለት ነው። ኤፌሶን ደግሞ በዚህ መሀል ላይ ምን ትሰሪያለሽ? ምን እያረግሽ ነው? ብላ እንግዲህ ያዙኝ ልቅቁኝ እያለሽ ትገኛለች ማለት ነው። ታዲያ እዚህ መሀል ላይ ማን ነው ትክክል፣ ማን ነው ትክክል ያልሆነ የሚለውን ነገር እንግዲህ ውድ ተመልካቾች እናንተ አስቀምጡ ማለት ነው። ትክክል የሆነውንና ትክክል ያልሆነውን ውድ ተመልካቾች ማስቀመጥ አለባችሁ ማውራት አለባችሁ። እስቲ ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡ ማለት ነው። እኔም እንግዲህ ሀሳቤ ደግሞ ያው እንግዲህ ሁለቱም የፍቅረኛ መሞቾች ተነጋግረው ችግራቸውን እንዳይፈቱ ብለ እንግዲህ የኔ ይበልጥብኛል የኔ ነው ከዚህ በኋላ ያንቺ አይድልም በማለት እንግዲህ ጥብቅ ይዛ ምታወራ ኤፌሶን መታለች ማለት ነው። ታዲያ ውድ ተመልካቾች ኤፌሶን ናት ፅጌና ትክክል? ፅጌ እኮ በቃ እሱ ባለ ትዳር ነው፣ ከዚህ በኋላ እንዳይደርስ አልደርስም በማለት ነው የተናገረችው ማለት ነው። እንግዲህ በጣም ያሳዝናል። ዳኒ በመሀል ላይ ምን እያደርግ ምን ይፍጠር? እስቲ ምን ትላላችሁ ውድ ተመልካቾች? ቪዲዮን አብረን እንመልከት። ምን ስሚ ስሚ ቁጭ ስሚ አዳምጪ እኔ መጀመሪያ

እንግዲህ ውድ ተመልካቾች እዚህ ቤት ምን ትሰሪያለሽ? ልጄ ያላባት እንዲያድግ ነው ወይም ትፈልጊ እንግዲህ ፅጌ ለምን እዚህ ቤት ተገኘሽ? በማለት እንግዲህ ኤፌሶን ያዙኝ ልቀቁኝ ማለት ፈልጋለች ማለት ነው። እንግዲህ ዳንን የሚቶች እና የምታፈቅሪ ከሆነ ቢያንስ ተይው ልጁን ያሳድግበት ከልጁ ጋር ይሁን በማለት ኤፌሶን ይኸው እያለቀሰች ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። ውድ ተመልካቾቼ እናንተ ምን ትላላችሁ? እናንተስ ምን ስታወራላችሁ? ሜሪ ደግሞ ጽጌ ዛሬ አይደለም ይህንን ቤት የምታውቀው፣ ጽጌ ከዚህ በፊትም ታውቃለች ብላ ምላሽ ላይ ሰጥታለች ማለት ነው። እንግዲህ ጽጌም ደግሞ ቤትን ተቆጥታለች። ሁሉም እኔን ነው ዝም በይ የምትሉኝ፣ ሁሉም እኔ ነው ጥፋተኛ መታረጉኝ በቃ ይበቀኛል። ከዚህ በኋላ እኔና እሱ መገናኛት የለብንም አብቅቷል። እሱ ባለትዳር ወንድ ነው። ከዚህ በኋላ እኔ ማግኘትም መገናኛትም አልፈልግም፣ እባካችሁ ተውኝ እያለች ጽጌ ትገኛለች ማለት ነው ጽጌ በጣም በጣም ትግስቷን ተቆጣጥራለች። እንግዲህ ትግስቷን ከጨረሰች በኋላ ጠረጴዛ ላይ ያለውን እቃውን ሁሉ አተራምሳለች ማለት ነው። ውድ ተመልካቾቼ፣ በጣም ያሳዝናል። እኔ ሊወጣ ነው እዚህ መቆየት አልፈልግም ብላ ጽጌ ለመውጣት ብትፈልግም፣ እስቲ አንቺ ምን ልትሰሪ ነው የመጣሹ? የመጣሽበትን ምክንያት ብቻ ንገሪኝ ብላ ኤፌሶንም አፍጣ ይዛለች ማለት ነው። ሜሪ ደግሞ እኔ ነኝ ያመጣኋት እኔ ነኝ እንግዲህ ሊያናግራቸው ያመጣሁት እንጂ እነሱ አይደለም ፈልገው የመጡት ብለው እንኳን ሜሪ ቢታወራ እራሱ ኤፌሶን ዝም ልትልና ያው እንግዲህ ዝም ማለት አልፈለገችም ማለት ነው። ውዲ ተመልካቾቼ እንግዲህ በጣም ያሳዝናል። ኤፌሶን ስደውልልሽ ስልክ አታነሳም፣ ለምንድን ነው ስልክ ማታነሳው? እኔ ስደውልልህ ብላ ኤፌሶን ዳኒን እየተቆጠች ትገኛለች ማለት ነው። ዳኒም ደግሞ ስልኬ ሳይሌንት ነበረ አለ እንግዲህ እናንተ ስብሰባ ላይ ቁጭ ብላ ነዋ የኔን ስልክ ማታነሳው ብላ ኤፌሶን በጣም ያዙኝ ልቀቁኝ ብላለች። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት አዲሱ ቪዲዮ ይህንን ይመስል ነበረ። ገራሚ ነገር የተፈጠረበት እንግዲህ እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ዳኒም ራሱን ስተው ሁለቱም ስጣሉ እና ሲጨቃጨቁ ዳኒ ራሱን ስተው ወድቋል። በጣም ያሳዝናል። እንግዲህ ነገሩን መፍታት ያለበት ዳኒ ነበረ። እንግዲህ ዳኒ እንዳይፈታው ኤፌሶን ያው ነገሮቹን አባብሳለች ማለት ነው። ኤፌሶን እንግዲህ እውነተኝ እውነትም እውነትም ካልሆነ እውነት ውሸት ከሆነም ቢሆኑ እንኳን ከጽጌና ከዳኒ መሀል ብትወጣ ባይ ነኝ ማለት ነው። ግን የጽጌን ትዕግስት ዛሬ ሳላዳንቆ አላልፍም። በጣም ትዕግስተኛ ሆናለች። ይህን ሁሉ ነገር ስታወራ በጣም በትዕግስት ነው እያሳለፈቻት ያለችው ማለት ነው። እንግዲህ ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህም እዛ ከዚህ በኋላ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። ማንም ሰው ደግሞ አልፎ መናገር አይችልም። እሷ

ወድ ተመልካቾች የዛሬ ቪዲዮ በጣም አዝናኝና በቃ የኤፌሶን ድራማውና አክቷ በጣም የሚያስቅና የሚያዝናና ነበረ። የተመለከታችሁትን ይመስላል እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። ፈታ ዘና እያላችሁ ቪዲዮን እየተመለከታችሁ ፈታ ዘና እያላችሁ ሀሳብ አስቴቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ ይላችኋለሁ። እንግዲህ ስለ ዳኒና ስለ ፅጌ የሚሰማችሁን እንግዲህ ሁላችሁም አስቀምጡልኝ ላችኋለሁ። ዳኒም በጣም ተጨንቋል። ጽግሻዬ አትበላት እንግዲህ አትንካት፣ ወደ እሷም አትቅረብ፣ አልፈልግም ብላ እንግዲህ ኤፌሶን እየጮኸችና እያለቀሰች ትገኛለች። እኔ የተሸከምኩትን ሰው አታዩኝም? የተሸከምኩትን አትመለከቱም እንዴ? እያለች በጣም እየጨዋች ትገኛለች ማለት ነው። በጣም ያሳዝናል። ዳኒ ራሱን ስቶ ወድቋል ማለት ነው። እናም ውድ ተመልካቾች ምን ሊፈጠር ይችላል? ዳኒ በምን ምክንያት ነው ራሱን ስቶ የወደቀው? በጭንቀት ነው። በጣም ያሳዝናል። ዳኒ ራሱን ስቶ ወድቋል። እንዳት ነኪ፣ እንዳት ነኪ ብላ እንግዲህ ኤፌሶን የኔ ብቻ ነው ዳኒ የኔ ብቻ ነው እንግዲህ እንዳት ነኪ እያላል ነው በአንቺ ምክንያት ነው እንደዚህ የሆነው በአንቺ ምክንያት ነው ይሄ ሁሉ የተፈጠረው ብላ እንግዲህ ያው ኤፌሶን እየጮኸች ትገኛለች ማለት ነው። በጣም ያሳዝናል። ያው ምንም ማድረግ አይቻልም። ውድ ተመልካቾቼ ፅጌም ጥለ ወጥታለች ማለት ነው።